ተመልከቱ ሙስሊም ማለት ይሄ ነው። በትናንትና ዕለት ለተቃጠለው መስጂድ እጅግ በጣም በሚያስገርም ሁኔታ ዛሬ የአካባቢው ሙስሊሞች ብሎኬት እያወረዱ ይገኛሉ። ይህም የሆነው መስጂዱን በተሻለና በአማረ በተለየ መልኩ በድጋሚ ለመገንባት ነው። አጥፊዎቹ እስኪገኙ ብለው ቁጭ አላሉም። እጅግ በሚያስገርም ሁኔታ መስጂዱን ለመገንባት የገቢ ማሰባሰብም አስጀምሯል። ብሎኬትም እያወረዱ ነው። መጀመሪያ በብሎኬት አልነበረም የተሰራው። አሁን ግን በብሎኬት ለመስራት ይኸው እርብርብ እየተደረገ ነው አላሁ አክበር ሙስሊም ማለት ይሄ ነው። ቪዲዮ ልጋብዛችሁ አካውንቴ ስለተመታ በደንብ አዳርሱት። ይህን የሙስሊሞችን ድንቅ ስራ ነው። ላ አንተ ከመፈጠር ወደድኛ ከመምጣት በፊት በናት ማፀን ውስጥ እያለ ተንከባክቦ ያኖረህ ጌታ በሰባት የልጆቿ ጀናዛ ላይ ተኝታ የምታለቅሷ ፋላስጣናዊ ዶክተር ኢና ወይና ወና ኢለህ ራጆ ለወራሪዋና ጨፍጫፊዋ እስራኤል አማካኝነት አንድ ቤት ላይ በደረሰ ጥቃት የዶክተር አርነጃር ቤተሰቦች ሙሉ በሙሉ አልቀዋል። በሚያሳዝን ሁኔታ እነዚህ ልጆች ዕድሜያቸው ከአስር ዓመት በታች ነው። ሰባቱ በዚህ ጥቃት የሞቱ ሲሆን እናታቸውም ጀናዛቸው ላይ ተኝታ ስታለቅስ ነበር። ሁለቱ ከባድ ጉዳት ደርሶባቸው የተረፉ ሲሆን፣ አንዱ የት እንደገባም አይታወቅም። ሌሎችን በማከም ሌሎችን በማስታመም የተጠመደችው ዶክተር አርነጃር ልጆች ናቸው። ሱብሃነላህ እጅግ በጣም ያሳዝናል። ይህ የብዙ ፋላስጣናዊ ቤተሰቦች ታሪክ ነው። አላህ ስብሓንሁ ወተዓላ ከዚህ በደል ነጻ ያውጣቸው፣ በበደለኞች ላይም ድልን ያቀናጃቸው። ሁላችሁም በደንብ ዱዓ አድርጉላቸው። ይህን ቪዲዮም ራሳችሁ ጋር እንዳታስቀሩ፣ ሁላችሁም ሁሉም ሰው ጋር ይህ ቪዲዮ እንዲደርስ ሼር አድርጉ። አሁን ልነግራችሁ የምፈልገው ነገር አንድ ነው። እርሱም ደግሞ ስለ አላህ ስብሓንሁ ወተዓላ ብቻ ነው። እርሱም ምንድነው ካላችሁ፣ በሐቅ የሚመለክ ጌታ አንድ ነው። እርሱም ማነው? አላህ ብቻ ነው እንጂ ስንቶቻችሁ ናችሁ እኔ ከዚህ በፊት ሌላ እምነት ውስጥ እንደነበርኩኝ የምታውቁ? ለዚህ ደግሞ አንድ እውነት ልነግራችሁ ወዳለው። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ? እውነትን ሁሉንም ተናገሩ አሉ። ሂዱና እውነትን ተናገሩ ስላሉ እኔም ደግሞ ለናንተ እውነትን ልነግራችሁ ወዳለው። ለዚህም ደግሞ ማለት ነው በሐቅ የሚመለክ ጌታ አንድ ነው፣ እርሱም አላህ ብቻ ነው። ቁል ሁወላሁ አሐድ አ ሰመድ ለምየልድ ወለምዩለድለምየን ለሁ ፍወን ላ ወልድም አይወለድም፣ ሸሪክም የለውም፣ ቢጤም የለውም። ከምንም ፈላጊ አይደለም። ወላሂ ነው ላችሁ። ለምን አላህ ሱብ ተላ አይታይም፣ የሚዳሰስ አይደለም፣ የሚታይ አይደለም። ግን ደግሞ ነው ሌሎቻችሁ የምታመልኩት የሚታይ ነው። አይተነዋል፣ ምን ብለነዋል? ኢየሱስን አይተነዋል፣ ኢየሱስ ጌታ ነው ትላላችሁ። ላ ነው ላችሁ። ወንድሞች ስሙ፣ እናቶች የስሙ አንድ ነገር ልንገራችሁ፣ ኢየሱስ ጌታ አይደለም። ኢየሱስ ጌታ አይደለም። ኢየሱስ ጌታ ነው ትላላችሁ፣ ኢየሱስ ግን ጌታ አይደለም። እኔ ጌታ ነኝ ያለበትን ቦታ ከመጽሐፍ ቅዱስ ውስጥ ወደዚህ ጋ መጣችሁ መናገር ትችላላችሁ፣ ቦታው ክፍት ነው። ግን ደግሞ ማለት ነው ኢየሱስም ጌታ አለው ለራሱ። ሉቃስ ወንጌል ምዕራፍ 6 12 ይናገራል። ኢየሱስም ከቀናት አንድ ቀን ወደ ተራራ ወጥቶ እግዚአብሔርን ሲለምን አደረ። እርሱ ጌታ ከሆነ ማንን ነው የሚለምነው እርሱ ኢና ሊላህ ወኢና ኢለይህ ራጂዑን። በትልቅ ትግልና እንግልት የተገነባው መስጅድ፣ በተለይ የጅማ ዩኒቨርሲቲ ጀማዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጅድ ሙሉ ለሙሉ ተቃጥሏል። መስጅዱ በበደሌ ከተማ የሚገኝ ሲሆን በበደሌ ከተማ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት እዚህ ጋር እንደምትመለከቱት ማለት ነው ይህ መስጅድ አካባቢው ላይ ለእሳት አደጋ የሚያጋልጥ ምንም አይነት ምክንያቶች እንደሌሉ መረጃው ደርሶኛል። የአካባቢው ማህበረሰብ እንደተናገረው ማለት ነው። መስጂዱ በዚህ መልኩ ተቃጥሎ አልቋል፣ ሙሉ ለሙሉ ወድሟል። የአካባቢው ማህበረሰብ ለማጥፋት ርብርብ አድርጓል። ነገር ግን በመጨረሻም ማልቀስ ጀመር፣ ምንም ማድረግ ባለመቻሉ። በትልቅ እንግልት፣ ትግል፣ ልፋት የተገነባው መስጂድ ፊትለፊቱ ላይ ተቃጥሎ ሲወደም ሲያይ ምን ማድረግ ይቻላል? ይኸው በዚህ መልኩ እያለቀሱ ይገኛል። እንባችሁን ግን እናብሰዋለን። መስሪዱ ይገነባል። ይህንን መስሪድ ያቃጠሉ ግለሰቦች ግን የህግ አካላት ህግ ፊት እንድታቀርቧቸው። ምክንያቱም መስሪዱ ሲገነባ ጀምሮ የነበሩ ተቃራኒ አካላት አሉ። እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህንን ጉዳይ እንድታጣሩልን እንላለን። በሽሩ ግን በአላህ ፍቃድ እንገነባዋለን። ኢንሻአላህ ተዓላ። ሰው አንናቅ፣ ሰውን ቫሊዩ እናድርግ። ሰው ከገንዘብ ይበልጣል። ሰው ትልቅ ነው። ሰው የከበረ ነው። በችግራችን ጊዜ ነው የምናያቸው ሰዎችን። ወደ አንቺ የሚመጡ ሰዎችን አክብረሽ፣ እንደ ተመልካቾቻችን የምንለው ነው። ሰውን ቫሊዩ አድርግ። ሰው ከገንዘብ ይበልጣል። ሰው ከስልጣን ይበልጣል። ሰው ነው የሚደርስልንና ሰዎችን ቫሊዩ ማድረግ አለብን።